የኔ እንቁ ቤተሰቦቼ ዛሬ ለየት ባለ ስራ ነው የመጣሁት። ትንሽ በስራ ቢዚ ስለሆንኩኝ ራሴን መንከባከብ ሙሉ ለሙሉ ብቻ ያለሁኝ አቁሜ ያለሁኝ እና እስኪ አሁን ጸጉሬን በላይ ላይ ያልቅ ነው የወላችሁ እንደምታዩት እንግዲህ ምን እንደሚመስል ቀለም ነበረው፣ ቀለሙም ሰባብሩታል። እንግዲህ እንደሚታወቀው ደግሞ የኔ ስራ ከምግብ ጋር የተያዘ ስለሆነ ሁል ጊዜ ሻሽ ጸጉሬ ላይ ስለምጠቀም፣ ሙሉ ለሙሉ በተለይ ው የፊቱ እንደምታዩት ጭድ አድርጎ ጨርሶብኛል። እና የግድ ፀጉሬን እንግዲህ መንከባከብ አለብኝ ማለት ነው። ይኸው እንግዲህ የተበጣጠሰውን የተሰባበረውን ጸጉሬን ለማከም እነዚህን ግብአቶች ተጠቅም ያለውኝ። እሬት፣ አለ፣ የስጋ መጥበሻ አለ፣ ዝንጅብል፣ ጥቁር አዝሙድና አብሽ እና እነዚህ ቅባቶች አሉ ማለት ነው። እህቴ ሁሌ ነው የምትለኝ ለምንድን ነው ፀጉርሽን እንደዚህ አይነት ቅባቶች እንደዚህ አይነት ግብአቶችን ተጠቅመሽ ፀጉርሽን የማትንከባከብ ትለኛለች። ያው ታውቃለች ቢዚ እንደሆንኩኝ ግን ለራሴ ጊዜ እንድሰጥም ሁሌ ትነግረኛለች እና እሷ በጣም በሚገርማችሁ ሁኔታ ያመንኩበትንና በትክክልም ለውጥ ያመጣል ብዬ ያልኩትን ግብአቶችን ነው እንግዲህ አሁን ይዤ የመጣሁት። ምክንያቱም የህቴ ልጆች ጸጉራቸው የእውነት ነው የምለው በእንደዚህ አይነት ቅባቶች ነው እንግዲህ እየሰራች እጅግ በጣም በጣም ቆንጆ የሚያምር ከርዝመት ከብዛት እና የተመጣጠሰ ምንም ነገር የለውም። እነዚህን ግብአቶች እየተጠቀመች ነው እንግዲህ ቅድም የነገርኳቸውን ግብአቶቹ አብሹም እነዚህ እነዚህ ነገሮች ሁሉም እዚህ ጋር ያሉትን በሙሉ እነሱን እየተጠቀመች ነው እንግዲህ። ጸጉራቸው ቆንጆ የሆነው የእነሱን ብቻ ሳይሆን የሷም። ስለዚህ አሁን እኔም ዛሬ ለራሴ ጊዜ ልስጥ ብዬ ይኸው እንግዲህ መጥቻለሁ። እንደዚህ የሆነውን ጸጉር ከሆነ ጊዜ በኋላ መቼም ሁሉ ነገር ባንድ ጊዜ ለውጥ የለም፣ ለውጥ አይመጣም ና እርግጠኛ ነኝ የእኔም ከሆነ ጊዜ በኋላ ለውጥ ያመጣል ብዬ አስባለሁ። ከዚህ በኋላ ጸጉሬን እጅግ በጣም ለመንከባከብ የራሴ ቃል ገብቻ አለሁኝ ማለት ነው። ስለዚህ አሁን እንዴት ነው እንግዲህ የምናደርገው? እነዚህን መጀመሪያ አብረን አንድ ላይ እንፈጫቸዋለን። ታጥበዋል፣ በደንብ ተስተካክሏል። እንግዲህ እነዚህ ግብአቶች እሬቱ፣ ዝንጅብሉና የስጋ መጥመሻውን ነው እንደዚህ የምናዘጋጀው ማለት ነው። እኔ ያው እነዚህን ቅባቶች ተጠቅማ ነው ማለት ለውጥ ያመጣችው። ግን የግድ እነዚህ ሁሉ ቅባቶች መኖር የለባቸውም። እንደነገርኳችሁ ነው። በስራ ትንሽ ኔ ቢዚ ስለሆንኩኝ በርከት ያደረግኩት ለዛ ነው እንጂ በአንዱም ቅባት በዚህም ከፈለጋችሁ፣ በዚህም ከፈለጋችሁ፣ ብቻ እናንተ በሚስማማችሁ ቅባት አዘጋጅታችሁ መጠቀም ትችላላችሁ። ዋናው እነዚህ ነገሮች አይጉደሉ ነው። እነዚህን ነገሮች ሲኖሩ ነው እንግዲህ የበለጠ ውጤት እንዲመጣ የሚያደርገው፣ ባይኔ ስላየሁት ነው። እንግዲህ እስኪ ደግሞ አሁን ወደ ራሴ ሊሄድ ነው። መጀመሪያ እነዚህን እንፈጫቸዋለን ማለት ነው፣ እናዘጋጃቸዋለን። የሽንኩርት መብጫው ላይ አድርገን አጥበን ነው አስተካክለን ስለሆነ የመጣ ነው እንዲሆኑ ተፈጭቷል። በጣም መድቀቅ የለበትም። በጣም አላደቀኩትም። እዚህ እቃ ውስጥ እንገለብጠዋለን፣ አሳያችኋለሁ። ጠጋርጊ እንደዚህ አርጌ ነው እንግዲህ በቅባቱ ነው የፈጨው። ታልፈጭ ሲለኝ በባዶ ያው እንደዚህ ነው ማለት ነው። ይሆነልኝ አሁን እችን ልስስ ባለ ሰዓት እዚህ ላይ እንጥደዋለን ማለት ነው። በዛ የተቀሩትን ቅባቶች እንጨምራችኋለን። ቃነው ይሄ ሽታው በጣም ደስ ይላል። በጣም ወፍራም ነው፣ ቆንጆ ነው። ይሄውላችሁ ይሄንን እንደዚህ እንቀላቅላለን። እዚያ ደግሞ ፓራፊል ያሳደገችን የጥንቴ ጠዋቷ ፓራፊናችንን እንጨምራለን። እንደዚህ አድርገን እንጨምራለን። የወይራ ዘይታችንንም እንደዚህ አድርገን እንጨምራለን። አዝሙድ ሁለት ሁለት የሾርባ ማንኪያ ጥቁር አዝሙድ እንደዚህ እንጨምራለን። ከዛ አንድ የሾርባ ማንኪያ ቆንጆ ነጭ አብሽ ታጥቦ የተዘጋጀ አብሽ ማለት ነው። እነሱን እንጨምራለን። ከዛ በኋላ ቆንጆ ልምጭ ነው እንግዲህ እኔ አገኘሁኝ። እናንተ ካጣችሁ በማማሳያ ማድረግ ትችላላችሁ። እሳቱ በጣም ለሰስ ያለ ነው። ለሰስ ባለው እሳት ይሄው እንደዚህ አድርገን እንግዲህ እንዲዋሃድ ቀስ ብለን እናማስለዋለን። በደንብ ራሱ ሽታው ራሱ ደስ ይላል። በጣም ለቃ ነው። የተለያየ ነገር መጨመር ትችላላችሁ። ግን ያው ጥቁር አዝሙዱ በነገራችን ላይ በጣም ቆንጆ ቃና እንዲኖረው ያደርጋል። በይበልጥ ደግሞ ቁሩንፍድ ብንጨምርበት የበለጠ መዓዛው ቆንጆ እንዲሆን ያደርገዋል። ያው አጋጣሚ ግን እኔ ቁሩንፍድ አልነበረኝም እና በዚህ ምክንያት ነው እንግዲህ ያለኝን ነው የተጠቀምኩት። እናንተ ግን ብትጠቀሙ ብትጨምሩበት የበለጠ ሽታው ጥሩ እንዲሆን ያደርግላችኋል። በእንደዚህ አይነት መልኩ እንግዲህ ተዘጋጅቶልናል ከዚህ በላይ ብዙ ቅባት እሳት መንካት የለበትም። ይኸውና እንደዚህ አድርገን እናቀለዋለን። እንግዲህ ይሄውላችሁ እንደምታዩት እንደዚህ ቆንጆ ሆኖ ተዘጋጅቷል። እንግዲህ እናንተም እንደዚህ አድርጋችሁ ሞክሩት። እንደነገርኳችሁ እኔ እርግጠኛ ስለሆንኩ ነው እንግዲህ ለውጡን ዳህቶቼ ልጆች ስላየሁኝ በተለያየ ዕቃ ላይ እንግዲህ እንደዚህ እያደረግኩኝ አስቀምጠዋለሁኝ አሁን ይሄንን ዛሬ ነገ እያልኩኝ እንግዲህ ፀጉሬን ጨርሸው ነበረ አስተካክዬ በሌላ ቪዲዮ እንገናኛለን ማለት ነው ፀጉሬን አስተካክዬ እስካሁን ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ